እንግዲ በመጣሽ ብትሉኝ እንደው ብትሉኝ እንደው ብትሉኝ እንደው ብትሉኝ እንደው ብትሉኝ አሰላም አለይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? ወላ አልሐምዱሊላሂ ረቢል ዓለሚን ዛሬ እንግዲህ በምመጣሽ ብትሉኝ እንደው ብትሉኝ እንደው ብትሉኝ እንደው ብትሉኝ እንደው ብትሉኝ ግጥም ነው፣ ግጥም ነው፣ ገጠም። ሁላችሁ እንግዲህ ግጥሜን እንደምትቀበሉኝ እንደምትወዱልኝ እርግጠኛ ነኝ። ለግጥሜ እንግዲህ ላይክ፣ ሼር፣ ሰብስክራይብ እንደምታደርጉም እርግጠኛ ነኝ እና ውዶቼ፣ ይሄ ምንድን ነው ሲገምቱ ምንድኖች ማታመጣው ሁዴ ለምንድነች? ይቺ አስማት ነች እንዴ? ምንድነች ይቺ? እንደምትሉኝ ማለት ነው። አትሉም እርግጠኛ ነኝ፣ ምክንያቱም ምጥን መሆኑን ታውቁታላችሁ። እና ምጥን አዘጋጃለሁ ብዬ አንቺ አሮጊት የሆንሽ ልጅ በቃ እንዲ የሚታመስ የሚፈጫጭ ነገር አታጭ ማድል ምንድነሽ አንቺ? ኧረ ተይ፣ ኧረ ተይ፣ እንደ ወጣቱኝ ተይ፣ ተይ፣ ወተሽ ጁስ ጠጪ፣ እዚ ምጥን ምናምን እያልሽ ሊጣሊጣ አታዘጋጂ፣ ኧረ ተይ እንደምትሉኝ እርግጠኛ አይደለው እና ውዶቼ፣ ይሄ ይጠቅማል። ጁስ ወጥቶ ከመጠጣት ማለት ነው፣ ይሄ ይጠቅማል። ጁስ ከሰሰራን ቤት ውስጥ እንሰራለን እንደምታውቁት። ይሄ እንግዲህ ቀይ ጤፍ ነው፣ ቀይ ጤፍ ነው። ቀይ ጤፍም እንደገባበት ላሳያችሁ ነው። እዚህ ጋር ደግሞ የሆኑ ጥቋቁር ነገሮች ይታዩቸዋል። ጥቋቁር ጥቁር አዝሙድ ነው። ጥንት ይሄ ጥቁር አዝሙድ ጨምሬበት ነው እንግዲህ እንዲ እንዲህ ስናረገው ላችሁ አይነት ነው በቃ፣ አይነት ወላሂ ደሞ ማዕት ነው። የአሁኑ የምትለኝ ወይኔ ነው፣ ማዕት ነው። ማሻአላህ ተባረከ አራማሪ ወላሂ። ወይኔ ትንሽ ይመስላል አለ ወላሂ። በጣም ብዙ ነው፣ በጣም ብዙ ነው። ይሄ በጣም ብዙ ነው። ይኸው እርግጠኛ ነኝ ይሄ 10 ኪሎ ወይ 11 ኪሎ ይሆናል መሰለኝ። ወይስ ኪሎ ስንት እንደሆነ እነግራቸዋለሁ በኋላ ላይ ማለት ነው። ላስፈጨው ስለሆነ እንግዲህ ዛሬ ኢንሻአላህ አስፈጨዋለሁ። ወዳይ አስፈጫዋለሁ ዛሬ እንግዲህ። ምጥን ምንድነው እሱ፣ ምን ምንድነው ያዘጋጀሽው ምንድነው ብትሉይ፣ ማለት ነው ይሄ አሁን እሺ፣ ጤፋና ተልቧ አትቀመጥም እዚህ ላይ አርግጠኛ ነኝ። ይውላችሁ ለውዝ አለው፣ ከለውዝ ልጨምር። እሺ፣ ስንት ስንት አይነት እንደሆነ ቁጠሩ። እዚህ ላይ ላስቀምጥላችሁ፣ እዚህ ላይ ላስቀምጥላችሁ፣ እንደዚህ ላስቀምጥላችሁ። ያው በቆሎ አለ። ከበቆሎ ልጀምር። ለውዝ አለ። ሱፍ አለ። ሱፍ አለ። አኩሪያተር አለ። አኩሪያተር እሺ ሽምብራ ይታለች ሽምብራ አተርክክ እሺ ገብስ ስንዴ እንዳገኙ ውስጥ አጃ፣ አጃ የት ገባሽ? አጃ የት ገባሽ? አጃ። እሺ፣ ወይኔ እየረሳው ነው እየረሳው ነው እየረሳው ነው። ተልባ፣ ተልባ ይነይ ነ ይሄ ተልባ ብቻ ሌላ

በቃ የብቻ ነው ያካበድሽው፣ ለዚህ ነው እንደምትሉኝ እርግጠኛ ነኝ። ስንዴ አድርጊያለሁ፣ ገብስ አድርጊያለሁ፣ አጃ አድርጊያለሁ። እሺ

አገኛ ጥቁር አዝሙድ እዚህ ገና። እሺ ለውዝ፣ ሱፍ እና እንትን ላደረግ ነበረ። ምንድን ነው ይሄ? ኑግ ላደረግ ነበረ። ኑጉ ይቅብኝ። በጣም ቅባታማ ቅባታማ ነው የሆን እንደዚህ ስጨፈልቀው ራሱ የወላችሁ ዘይቱ ነው ወይስ ልጨምርበት? ደሞ አሁን ሲደርቅ ጊዜ ቅባቱ ጠፋ። ይሄ ዘይት አለሁ ስለዚህ እኔ ወፍጮ ቤት ውስጥ ስለሚለጠፍብኝ ይቅርብኝ ይቅርብኝ እያለሁ እሺ፣ በቃ ጤፍ ብያለሁ። ወይኔ! እሺ፣ ስንት አይነት ነው እንጠራቸው

በዱቤ ዱቤ ሽምብራ ፋንታ እችን ያበሻዋን ነው የጨመርኩት እና ባለፈው ዱቤ ጨምሬ ስላስፈጨው ዛሬ ደግሞ እችን ሊጨምር ብዬ እችን ጨመር ጤፍ አለው በቅ እነህ አይነት ናቸው የገቡት ኑግ ከኑጉ ጋር አስራ ሁለት ነው። ኑግ ተልባውን ስመች ቆጠርኩ። ስቲ ከጤፍ ጀምሮ ልጀምር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት፣ እንደውም አስራ ሶስት አይነት ነው። አስራ ሶስት አይነት ነው። ጤፍና ተልባውን እና ጥቁር አዝሙድ እረስቸዋለሁ። ገባቸው። ይኸው ጤፍና ጥቁር አዝሙድ እና ተልባውን ተረስቷል። አብሿም ተረስታለች። አብሿ ውድቃ ነው በቃ። አይ የኔ ነገር የኔ ነገር የኔ ነገር ተልባዬ አሁን በደንብ ይቆጠራል። በደንብ ይቆጠራል። ጤፍ እና ጥቁር አዝሙድ ሁለት እና ተልባ ሶስት፣ አብሽ አራት። እሺ አስራ አራት አይነት ነው ዛሬ ይፈጫል ኢንሻአላህ ብኢዝሚላህ ዛሬ ይፈጫል አጥሚቱ እንግዲህ ታየኝ እኮ ህልዚ ነው በቃ ህልዚ ከቅቤ ጋር ጭምር ሲጀመር ይሄንን አጥሚት ስትሰሩት እራሱ ቅባቱ ላዩ ላይ እንደዚህ ነው ስትሰሩት ብረት ድስት ላይ ለምን ለውዙ ቅባት ነው ሱፍ ቅባት ነው ተልባው ቅባት ነው አኩሪ አተሩ ቅባት ነው ሌላ ቅባት የሚያመነጭ ነገር በቃ ቅባት የማያመነጩ ናቸው። ስለዚህ ሰሰሩት ራሱ ብረት ድስት ላይ ማለት ነው። በጣም የሆነ በቃ ቅባት ነገር እንደ ቅባት እንደጨመራችሁት ነገር የለም። እንደዛ ነገር ሰፈፊ ይላል እና ለልጆች በተለይ ለልጆች አዘጋጁ። ለሴትና ለልጆች በጣም ጠቃሚ ነው። ለሴቶችና ለህፃናት በጣም ጠቃሚ ስለሆነ ወላይ ሩብሩብ ግማሽ ግማሽ ሩብሩብ ግማሽ ግማሽ በቃ እንደውም ኪሎ ኪሎ ምገዙት ምንድን ነው መሰላችሁ አጃና ገብስ በኪሎ አሁን ይሄ ነ አጃ ሶስት ኪሎ ነው። ማንነው ገብሱ ሶስት ኪሎ አጃው ሁለት ኪሎ ነው። ስንዴው ግማሽ ኪሎ ነው። ኖርማል ስንዴ ሁሉም ታምሷል። ሁሉም ታምሷል። ያልታመሰ ነገር እዚህ ጋር የለም። ጤፉንም አምሼው ነው የጨመርኩበት። አጥቤው አምሼው ነው። በነገራችን ላይ ጤፉ በጣም ጽድት ብላለች አጥቤያት ዛሬ ጠዋት አሁን አመሻት ቀየጥኩት ማለት ነው እና ትንሽ ጥዬ ጥቁር አዝሙድ ጨምሬያለሁ፣ እንደችው ለእንትን ያህል ለመድኃኒት ያህል በቃ። አሁን ይቺን አጥሚት እየሰራችሁ ማታ ማታ ልተኙ ስትሉ ጥጥ ታድርጋችሁ እራት በትንሹ ትበሉና ወይ በጊዜ ትበሉና ከዛ ልተኙ ስትሉ ይቺን አጥሚታችሁን ጥጥ ታድርጋችሁ ለጥ፣ በቃ ወላሂ በጣም አሪፍ ነገር ነው። አገር ቤት ያላችሁ አዘጋጁ። እውነት አዘጋጁ። ትንሽ ነው በቃ ትንሽ ትንሽ ነገር ነው በቃ ሩብ ግማሽ፣ ሩብ ግማሽ። ሌላውን ይሄ ለምሳሌ ለውዙን፣ አኩሪያተሩን ምናምን ምናምኑ በቃ ሩብ ግማሽ፣ ሩብ ግማሽ፣ ሩብ ግማሽ ብጨምሩ በቃ ሳታስቡት ብዙ ነገር ትገዛላችሁ ማለት ነው እና እንደዚህ ኑሮ በዘዴ እያደረጋችሁ ማታ ማታ አጥሚታችሁን ልጅ ካላችሁም ልጃችሁን አጥሚት ምጥን ምጥን ይባላል። የምጥን አጥሚት ይባላል እያችሁ ይሄንን አስፈጭታችሁ መጠቀም ትችላላችሁ። አሁን እኔ እስከሚሄድ ድረስ ፀሐይ አስመጣዋለሁ። በቃ ምስር ይጨመር ነበረ። ድፍ ምስር አውቄ ነው ያልጨመርኩት። ድፍ ምስር አውቄ ነው ያልጨመርኩት፣ ድንገት ሊቆይ ስለሚችል የምስሩ ትንሽ የማበላሸት ባህሪ ያለውና ይቅርብኝ ብዬ ትቼዋለሁ። ምስር፣ ድፍን ምስር ይገባ ነበር አውቄ ነው። እሱም የምትፈልጉ ጨምሩ እሺ። እና እንደዛ ኑላችኋለሁ። በተረፈ ወላሂ፣ ወይ ሽታው እራሱ እንዴት ደስ እንደሚል ወላሂ። አጥብ አድርጌ፣ ሁሉም ሁሉም ሁሉም ያልታጠበ ነገር የለም። ሁሉም የታጠበ ነገር ነው፣ ምክንያቱም ሊቆይ ስለሚችል ምጥን የአጥሚት ብቻ ስለሚሰራ። ከወደዳችሁ ገንፎ የሚሰራ ችግር የለው፣ ገንፎ መስራት ትችላላችሁ። ገንፎ የምትወዱ ግን በአጥሚቷ፣ ደግሞ በተለይ ደግሞ እንዴት ታደርጋላችሁ መሰላችሁ? በወተት አንዳንድ ጊዜ እኔ አሁን ውሃ ሳይገባበት በወተትም ጨምረዋለሁ፣ ሰራዋለሁ። ወተት በብዛት ሲኖር ማለት ነው አጥሚት። አለበለዛ በገንፎ ትንጥ እየገንፎ አድርጋችሁ መስራት ትችላላችሁ። በቃ ይሄ ወጣ ገባ፣ በቃ በደንብ ስለታመሰ ወጣ ገባ አድርጌ ነው። ለአጥሚቱም ብዙም አልጨነቅም፣ እንትን እሳት አልጨነቅለትም፣ ለገንፎም ብዙም እሳት አልጨነቅለትም። ስለዚህ እንደዛ አድርጋችሁ በኑሮ በዘዴ እያደረጋችሁ ራሳችሁን ከቪታሚን እና ከፕሮቲን ከሚፈለገው ከአይረን ከምን ከምን እራሳችሁን እያዋሃዳችሁ መኖር ትችላላችሁ፣ በዘዴ ማለት ነው። እሺ እና ሁሉንም ግብአት በአንድ ጊዜ ታገኛላችሁ ማለት ነው። አይኔ ይሄ የአኩሪያተር እንትን የአኩሪያተር ቪታሚን ቀረብኝ፣ የባቄላ ቀረብኝ፣ የለውዝ ቀረብኝ፣ የምን የምን አትሉ። በቃ ሁሉንም ግብአት በዚህ ታገኛላችሁ። ምናልባት እኮ ያላደረኩት ብዙ ነገር ሊኖር ይችላል፣ ግን ያኔ ደግሞ ፈልጌ ይህን ስጨርስ ደግሞ በፊት ያልተጠቀምኩትንም ጨምሬ አስፈጫለሁ ማለት ነው። ይችን ኑግ ደግሞ ወቅጭ እንደ ሻይ እጠቀማታለሁ እዚ ውስጥ ጨምሬ፣ ቅባት ምናምን ስለሚበዛ በጣም ቅባት ማለት ይህች ኑግ። ስለዚህ እንደውም ቅባትነቱ ከለውዝና ከሱፍ በጣም እንትን ያለ ነው። እንዲህ ስጨፈልቀው ራሱ ወዝ ይሆናል። ገባችሁ? ስለዚህ እንትን ላይ ወፍጮ ቤት ላይ ትንሽ ወፍጮ ቤቱም ወፍጮም ስለሚግል ትንሽ ይለጥፍብኝና እህል እዛ ያስቀርብኛል ብዬ ፈርቼ ነው እና ይህንን ይሄንን በሻይ መልክ አገኝበታለሁ ማለት ነው፣ የኑግ ፕሮቲን። ስለዚህ እንደዚህ መጠቀም ትችላላችሁ፣ በተለይ ልጅ ያላችሁ እንደዚህ ያደረጋችሁ ትጠቀማላችሁ ላችኋለሁ። አሁን እኔ ይሄን ትንሽ ስለሚቆይልኝ በጣም ብዙ ነው። በነገራችን ላይ ትልቅ እንቅፍ ነው፣ ትልቅ እንቅፍ ነው በሱ ነው። ብዙ ስለሆነ ምን አድርጋለሁ? በዚህ በኳርትዝ እንትን እቺን በደም አጥባት እና እቺን አያቸዋት በዚች እያደረኩ ሁለት ነው ያለኝ። በዚህም ጥቅጥቅ አድርጌ ፍሪጅ ከተዋለ በደንብ ከድኜ ፍሪጅ ከተዋለ፣ ሌላውን ውጪ ያለውን ደግሞ ቀስ እያልኩ መጠቀም ማለት ነው። ምክንያቱም ምጥን ሲሆን ቶሎ የመበላሸት እንትን አለው ባህሪ አለው። እንደውም ስለታጠበ እንደውም በንጽህና እና ስለተዘጋጀ ነው እንጂ ለምሳሌ ሳያጥቡ ምን ሳይሉ ዝም ብሎ የሚያዘጋጁ ሰዎች ሲቆይ ትንሽ ማምጣት እንደ ሸረሪት ጥጥ ነገር እንደ ጥጥ ነገር የመስራት እና ትንሽ ትል የመፍጠር ነገር አለው። ትል ይፈጥራል ሲቆይ ማለት ነው። ስለዚህ አጥባችሁ በደንብ እንደዚህ በንጽህና ስትሰሩት የመቆየት እንትን አለው። በተለይ ነፍታችሁ ምናምን ስታስቀምጡ ቆንጆ ነው። እኔ አሁን አስፍጭቼ እንደመጣሁ እነፋዋለሁ በወንፊት ማለት ነው። ጥቅጥቅ ባለ ወንፊት ነፍቼ ነው የማስቀምጠው። ምክንያቱም የዚህ የእንትኑም የበቆሎ እንትን አለ፣ ሻጣ ሊኖር ይችላል፣ የሱፉ የምን ስለዚህ የገብሱም ሊኖር ሲለሚችል የገብሱ በእርግጥ የተፈተገ ነው እና እንዲቆይ ለማድረግ ያህል ፍሪጅ ውስጥ ይቀመጣል፣ ችግር የለው። ያው ከስር እርጥበት ስለሌለው በደንብ አፍኜ በፌስታል ምናምን አድርጌ በደንብ አፍኜ ፍሪጅ ውስጥ ሁለት ኳርትዝ እንትን ባልዲ ፍሪጅ ውስጥ አስቀምጣለሁ ማለት ነው። ሌላውን ደግሞ ቀስ እያልኩ እጠቀማለሁ እላቸዋለሁ፣ እንዲቆይልኝ ያህል እና እንደዛ ነው እላቸዋለሁ። ውዶቼ ሰላማችሁ ይብዛ። ልጅ ያላችሁ እንደዚህ ደከም ያሉ እናት አባት ያላችሁ የሆነ ለጉልበታችሁ ትንሽ የሆነ አጥንታችሁ ሳሳ ብሎ የሚታያችሁ ለምሳሌ ብድግ ስትሉ የሆነ ጉልበታችሁ አካባቢ እንደዚህ መገጣጠሚያ አካባቢ ምናምን እንትንም የሚላችሁ ሰዎች ግዴታ ፍየል በየጊዜ አርዳችሁ መረቅ ጠጥታችሁ ምናምን አይደለም። ይሄ ራሱ በጣም ጥቅም አለው። በጣም ለመገጣጠሚያ ለአጥንት ምናምን በጣም አሪፍ ነው። ምክንያቱም ቅባታማ ነው ምናምን እና ብዙ ጥቅም ስላለው ይሄንን አዘጋጁላችኋለ። ወይ ያ ማዘጋጀት የምትፈልጉና አላይ ወፈቃችሁ አዘጋጁት በቃ ሁሉንም አይነት በአንዴ ስለምታገኙ ማለት ነው። እና ስለ ሞሪንጋ ደግሞ ሞሪንጋ ምንድን ነው ብላችሁ ስለ ሞሪንጋ የጠየቃችሁኝ ደግሞ አሳያችኋለሁ ሞሪንጋ ምን እንደሆነ። ያው ተፈጥሯዊ ነው፣ ምንም አርተፊሻል ነገር የለውም። ልክ እንደዚህ እንደ ምጥን ማለት ነው፣ ያውን ምጥን ምንም አርተፊሻል ነገር የለውም። ማሻአላህ ተባረከራም። በየትኛውም ጊዜ በየትኛውም ይሄ ዶዙ በዛ ዶዙ አነሰ የሚባል ነገር የለም። የተፈለጋችሁትን መጠን እናንተ የምችሉትን መጠን መጠቀም ትችላላችሁ ማለት ነው። ስለዚህ በተለይ ከአረብ ሀገር የገባች ሴት ራስሽን ጠብቂ። ይሄ አጥንት ወገብ ምናምን የሚባለውን ነገር በዚህ እየተጠቀምሽ እረፍት አድርጊ ተኚ። ኢንሻአላ ቢስሚላ እረፍት በቃ። እና እንደዛ ነው እላችኋለሁ። ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ። ይሄ ውዶቼ እንግዲህ እስካሁን ድረስ እጄ ምናምን ነበር ስታዩ ነበረው፣ ያው ለቀረጻ እንዲመቸኝ። እንግዲህ በተረፈ እወዳችኋለሁ፣ ኑሩልኝ፣ ክበሩልኝ። እንደምታደርጉት እንደምታዘጋጁት መቼም ሰው እስካለ ድረስ ትንሽ ገንዘብ እስካለች ድረስ ለራሱ ሰው መቼም ለራሱ የሆነውን ነገር ከማድረግ ወደኋላ ኋላ አይደለም። ለራሱ የማድረግ እኔ አልጠላም እውነት። እንኳን ለራሴ ቀርቶ ከወፈቀ አንዳንድ ትርፍርፍ ካረገ ለሰውም ከማድረግ ወደኋላ አይደለም፣ እና ሰለቸኝ አይደለም። ስለዚህ ይሄ ደግሞ ለራሳችሁ ለልጆቻችሁ፣ ለደከሙ ወይ ደግሞ አቅም ትንሽ አነስተላላቸው እናት አባት ወይ ደግሞ ራሳችን ራሱ ከውጪ ስንመጣ በተለይ ስደተኞች ስንመጣ ወገብ የወገብ ችግር እና እሱን ትንሽ ያ ተጠገን ያደርጋል ተጠገን ያደርጋል። እና ይሄንን እያደረጋችሁ ውሃ በደንብ እየተጠቀማችሁ ውሃ እየጠጣችሁ ከቻላችሁ አትክልት፣ ፍራፍሬ ምናምን እየተጠቀማችሁ ራሳችሁን ጠግኑልኝ ውዶቼ። ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ። እስቲ ለውዜን ዋው! አሁን ይሄንን አሰባችሁታል? እንደዚህ አጥሚት ተሰርቶ ዋው! እኔ እወዳለሁ እውነት እንደው ሌላ ነገር እንደው እኔ ፍየር ገዝተው ከሚሰጡኝ ይሄን አዘጋጅተው ማለት ቢያመጡልኝ ደስ ይለኛል። በንጽህና ማለት ነው። በቃ እና ሰላማችሁ ይብዛ ኑሩልኝ፣ ክበሩልኝ። ተፈጭቶ እንግዲህ አላስፈጭ ሄዳለው አስፈጭቼ ደግሞ አጥሚቱን አጥሚቱን ስጠጣ ሳይቷል ታው እሺ። ሰላማችሁ ይብዛ ባይ ባይ። እሺ እንግዲህ ይህም ቪዲዮ አዲስ የሆናችሁ እስቲ ሰብስክራይብ አርጎ ለዚህ ቪዲዮ ለዚህ ቻናል ለዚህ ቤት አዲስ የሆናችሁ አዲስ የሆናችሁ ከዚህ በፊት ሰብስክራይብ አድርጋችሁ የማታውቁ ሰብስክራይብ አድርጉ። ከዛ የደውል ምልክቷን ኦል የሚለውን ስትነኩት የደውል ምልክቷን ንኩ። ሁሌ እኔ ቪዲዮ ስለቅ ይደርሳቸዋል ማለት ነው። እሺ እና ሼር አድርጉ፣ ሰብስክራይብ አድርጉ። ኮምቱ ደግሞ ኮምቱ በኮምቱ እኔ ደስ ይለኛል። ኮምቱ እንዲ እንኳን አይደለም፣ ምርቃታችሁ ቀርቶ ስድባችሁ እራሱ ደስ ይለኛል። እውነት ደስ ይለኛል። እና ሰብስክራይብ አድርጉ። የምትሳደቡም ሰዎች ምናልባት ስድብ ምክር፣ የምትሳደቡ ሰዎች ሰብስክራይብ እያረጋችሁ ተሳደባችሁ። እሺ